በድሮ እኛ ጊዜ እኮ ጥሩ ነበረ። አሁን እኮ ነገሮች ሁሉ እኛ እኮ ድሮ እንዲያለ በሽታ ሲመጣ አካባቢው ባህል ደንብ አለ። እንጸልላለን ቤቶች እሱ ችግሩ በሽታ መጥቷል። በጣም ገዳይ ነው። የሆነ ሲባል ስማለሁ የሆነ እዛ አካባቢ የሆነ ጅንካ አካባቢ ሆኖ ሚን የሚባል ደቡብ ኦሞሜ የሚባል እርሱ አልሰማም። ጅንካ በእኛ ዘመን እኮ ነገሮች ይመጣሉ እኛም ፈጣሪ ጋር

ያው እኔ ትንሽ እድሜም ሄገፋ ብሏል፣ ምራቅንም አጠርጋለሁ። እናንተ ልጅ ናችሁ ገና። ስለዚህ እሱ ማዳን አለብን። እናንተ ናችሁ አላፊነት። እኔ አሁን ሩጫ አልችልም። እናንተ ባላችሁ ጠቅም ለሰዎች ትምህርት መስጠት አለባችሁ። እኔ ሁሉንም ጠርቼ ማስተማር አልችልም። ለእናንተ የሚነግረውን ነገር በደምብ ስሙ።